በግልጽ መናገር የሚፈልገው ነገር ቢኖር አሁን ወደ ቀጣዩ ደረጃ ከፍ ማለት እፈልጋለሁ። ለዋንጫ መፋለም አለብኝ። ይህንን የማድረግ አቅሙም አለኝ። ብራዚላዊው ማቲያስ ሳንቶስ ካርኔሮ ዳ ኩኛ ከሁለት ወራት በፊት ለዘ ጋርዲያን የተናገረው ነበር። እናም ወደ ቀጣዩ ደረጃ ከፍ ለማለት አሁን ጊዜው የደረሰ ይመስላል። የወልቨርሃምፕተኑ አጥቂ በ62.5 ሚሊዮን ፓውንድ የዝውሩ ዋጋ ማንቸስተር ዩናይትድን ለመቀላቀል ከጫፍ ደርሷል። ለዋንጫ መፋለም እሻለሁ የሚለው ኩኛ አሁን ለመቀላቀል የተቃረበው ግን የፕሪምየር ሊጉን ዋንጫ ካሳካ ድፍን 12 ዓመታት የሞላው በዚህ ዓመትም ከ1973 ወዲህ በታሪኩ ዝቅተኛውን የሊግ ውጤት ዘገበውን ማንቸስተር ዩናይትድን ነው። እዚህ ላይ ጥያቄው ታዲያ የ6 ዓመቱ አጥቂ ሻምፒዮኑ ሊቨርፑልን ጨምሮ በበርካታ ክለቦች እየተፈለገ ማንቸስተር ዩናይትድን እንዴት ምርጫ አደረገ የሚለው ነው። ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስትልና ቶትንሃም በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊዎች ናቸው። አንጻሩ በሊጉ 15ኛ ደረጃን ይዞ ያጠናቀቀው ማንቸስተር ዩናይትድ በየትኛውም የአውሮፓ መድረክ አይካፈልም። ይህም ሆኖ ግን ማቲያስ ኩኛ ከሌሎች ክለቦች ይልቅ ማንቸስተር ዩናይትድን መቀላቀል ምርጫ አድርጓል። ማንቸስተር ዩናይትድ አሁንም ታላቅ ክለብ ነው የሚለው ተጫዋቹ ወደ ቀደመ ውጤታማነቱ ለመመለስ የሚያደርገው ጥረት አካል መሆንም የበለጠ ትርጉም ይሰጠኛል ሲል ይናገራል። ቀይ ሰይጣኖቹ በተጠናቀቀው የውድር ዓመት በሊጉ 44 ግቦችን ብቻም ነው ያስቆጠሩት። በሊጉ ታሪክ እንዲህ አይነት ዝቅተኛ ቁጥር ያስመዘገቡበት ዘመንም የለም። በቀጣይ ዓመት ነገሮችን አስተካክሎ ለመመለስ ታዲያ ማርከስ ራሽፎርድና አሊሃንድሮ ጋርናቾን ማሰናበት ማቲያስ ኩኛ፣ ሊያም ዴላፕና ብሪያን መቦይሞን ደግሞ ማስፈረም ውጥ ናቸው ነው ባለፉት ሁለት የውድር ዓመታትም 65 የፕሪምየር ሊግ ጨዋታዎችን ያደረገው ማቲያስ ኩኛ 27 ጎሎችን ማስቆጠር ችሏል ልምዱና ሁነኛ ግብ አስቆጣሪነቱ ለማንቸስተር ዩናይትድ ትልቅ ሲሳይ እንደሚሆንም ይጠበቃል ፈጣሪ ተጫዋች የተዋጣለት ጨራሽ መሆኑ ቀይ ሰይጣኖቹ ከእሱ ብዙ ተስፋ እንዲያደርጉም አድርጓቸዋል እሱም የወልቨርሃምፕተን የማጥቃት ልብ ሆኖ ጨዋታ በማቀጣጠል ና ወሳኝ ግቦችን በማስቆጠር አበርክቶውን በሚገባ አሳይቷል የቀድሞ የእንግሊዝ ብሔራዊ ቡድና አማካኝ ፋራው ዊሊያምስ እንደውም ኩኛ ማንቸስተር ዩናይትድ ሜዳ ላይ የሚፈልጋቸው ነገሮች በሙሉ አሉት ሲል ይገልጸዋል። ተጫዋቹ በዚህ የውድድር ዓመት ያስመዘገባቸው ቁጥሮችም በደካመው የማንቸስተር ዩናይትድ ስብስብ ውስጥ በግሉ ጥሩ ዓመት ካሳለፈው ብሩኖ ፈርናንዴስ ጋር መሳ ለመሳ ናቸው። ሁለቱም ከሳጥን ውጪ ስድስት ስድስት ግቦችን አስቆጥረዋል። 51 ኢላማቸውን የጠበቁ ሙከራዎችንም አድርገዋል። ከዚህ አንጻር የማቲያስ ኩኛን ዝውውር ማሳካት በቀጣይ ዓመት የተሻለ ሆኖ ለመቅረብ ለሚያለመው ማንቸስተር ዩናይትድ ወሳኝ እርምጃ ነው። በሌላ በኩል ተጫዋቹ ሜዳ ላይ ግልፍተኛ ነው። ይህ ጸባዩም እንደ ሊቨርፑል ያሉ ክለቦች በዝውሩ ረዥም ርቀት ገብተው እንዳይመጡ አድርጓቸዋል የሚል ነጥብም ይነሳል። ወልቨርሃምፕተን ከበርንማውዝ ባደረጉት ጨዋታ የተመለከተው ቀይ ካርድም ለዚህ አብነት ሆኖ ይጠቀሳል። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋች ፋራ ዊልያምስም ይህንን ሀሳብ ይጋራዋል። በአንጻሩ ከብላክበርን ጋር የፕሪምየር ሊጉን ዋንጫ ያሸነፈው ክሪስ በዚህ በፍጹም አይስማማም። ተጫዋቾች ላይ አንድ ትንሽ እንከን ስለተመለከትን ብቻ ለትልልቆቹ ክለቦች አይመጡንም የምንል ከሆነ ዌይን ሩኒ ማንቸስተር ዩናይትድን መቀላቀል አልነበረበትም ሲልም ማሳያ ይጠቅሳል። በእርግጥም ተጫዋቹ በፕሮፌሽናልነት የጨዋታ ዘመኑ አንድ ቀይ ካርድና 13 ቢጫ ካርዶችን ብቻ የተመለከተ እንደመሆኑ የሜዳ ላይ ባህሪው ትልቅ ስጋት የሚሆን አይመስልም። በተጫዋቹ የዝውር ጉዳይ ላይ ከወልቨር ሃምፕተን ጋር ከስምምነት የደረሰውና 62.5 ሚሊዮን ፓውንድ ለመክፈል የቆረጠው ማንቸስተር ዩናይትድ ከተጫዋቹ ጋር የግል ጉዳዮችን ጨርሶ ባጠረ ጊዜ ዝውውሩን እንደሚያጠናቅቅም ተገልጿል።